ይሄ ሁሉ ነገር እኮ እንዳይመጣ ነው የሚሉ እያልነገርኩሽ፣ መስፍን ምንድነው ትናንትና እኮ ተገድላ ተገኘችው ነው አባዬ። ፖሊሶቹ ሜሉን ለመያዝ እንደሚወጡ በጣም እርግጠኛ ነኝ። ዝም ብሎ ያለ ምንም መረጃ ሚልሻንዬ ነገር እስኪጣራም ቢሆን ሜሉን እኮ መያዛቸው አይቀርም። እሺ፣ ቆኛ ምንድን ነው የምናደርገው? እኔን አልሰማ ብላኛለች። እስቲ አንቺን ምሰማሽ ከሆነ የሆነ ቦታ ለጊዜው እንድትደበቅ ንገሪያት። እሺ። አሁን ማየት ነው ያለችው ከእህትሽ ጋር። አሁን ማየት አክፍል ነው ያለችው። እስኪ በቃ ነው ማየት ሊያት። እሺ። ግቢያንዬ ግርማዬ አትቀመጠም።

እንዴት ነው ዲያ? እና እስቲ ቀፍ አስገንግጦኝ ቁሱ፣ አንተን ግራ አጋባኝ። ደህና ነህ ወይ? ናፈቃችሁ። ጭራሮ መሰለህ መጣ ሁን ማጭራሽ። በቃ ጭራሮ ደግሞ ምንድን ነው? እንዴት ናት አንቺው? ጠፋህ እኮ አለሁልሽ። እንዴት ናችሁ? መች ተፈታ? አሁን እኮ ከዛ መምጣታችን ነው ቀረበ ይመስላል። በጣም አጓጊ ሆኗል እና በዛሬው ክፍል በጣም አል ብዙ አዳዲስ ነገሮች ውስጥ ተከስተዋል። ወይዘሮ ባዩሽ እንግዲህ በራሷ በቀጠረችው ሰው በገንዘብ ገድሏታል። ገንዘብ ከሷ የበለጠ ሌላ ሰው ስለከፈሎ ማለት ነው። እንግዲህ ምንም ሳይራራ ነው የገደላት። በሌላ በኩል ታምቹ ስርቤት በመግባቱ ብዙ ሰዎች በሱ ምክንያት ተጨንቀዋለኝ። እና ይህንን ዘለላችሁ መተናል አብራችሁ እስከ መጨረሻው ቆዩ። የተመቻችሁ ነው እንግዲህ፣ ያልተመቻችሁ ማንም የሚያስገድዳችሁ ነገር የለም። ዩቱብ ላይ በሰላሳ ሴኮንድ ብዙ ቪዲዮዎች ይለቀቃል። መርጣችሁ ማየት እናንተ ምርጫ ነው። ስለዚህ የምትከታተሉን ግን እጅግ በጣም እናመሰግናለን። እንግዲህ ሁላችንም እንደምናውቀው ተምቹ በእርግ ምክንያት ደና ከጎዳና ወጥቶ የነበረውን ከጎዳና ተመልሶ ወጥቶ ጎዳና ላይ ወድቆ ነበር። በድምብላል በኩል ብዙ ነገሮችን እሷ የምግብ ምንም እየወሰደችለት ከወደቀበት ተጽናንቶ ነበር። ዞሮም ዞሮ እሷ ብታነሳውም በእሷ በኩል ደግሞ ወደ እስር ቤት እንድትገባ እንዲገባ ምክንያት ነዋለች ማለት ነው። ምክንያቱም እሷ ቤት ውስጥ በምትወስደው ምግብ ነው ተከታትሎ ምናሴም የደረሰበት እና ምናሴ የተምቹን ንጹህነት ሳያቅ ሳያረጋግጥ እናቱን የረዳ መስሎት ተምቹን እስር ቤት ከቶታል እና ፖሊሶቹ ምንም ሳያጣሩ ወደ እስር ቤት ወስደው ምርመራ ያደረጉበት ይዘውት ይደዋል በዛም በኩል ብላል ከሱ ቆይታ ተመልሳ ስት መጣ ሀኒቾ ቤት ስላገኘቻት እሱ ልታሳይኝ ፈልጋለሁ እና ውሰጀኝ ብላ ዛትሄደች ነገር ግን ከነበረበት ቦታ አላገኘችውም። ሀኒጆን ፈርታ ነበር። ምክንያቱም ወይዘሮ ባይሽ አግንተው የሆናል እሷ ካገኘች ደግሞ ታስገድለዋለች ብላ በጣም ተጨንቃ ነበር እና ቀን ሙሉ ሲፈልጉ ሲፈልጉት ብሎ አላገኙትም። ከቤት ሲመጧ ግን ሌላ አዲስ ታሪክ ተፈጥሯለኝ እና ሁላቸውም ቤት ውስጥ ጠፍተው ነው የዋሉ እና ወይዘሮ ሜላት ብቻ ነበረች እዛ የዋለችው ቤት ውስጥ። እና የጠፍታችሁ ነው ብላ ምናሴን ስጠይቀው ምንም ሰላም ምናምን ሳይል ወደ ጉዳዩ ገብቶና ዛሬ የሰራሁትን ነገር አታምኚም በጣም ደስ ብሎኛል ብሎ ታምቹን እንዳሳሰረው ነገራት። እሷ ግን በጣም ነው የደነገጠችው ምክንያቱም እሱ ምንም አይነት ጥፋት እንደሌለበት እጁ እንደሌለበት ከዚህ በፊት አባባ ኖላዊ መጥተው ለምንዋታል። እዚህ ነገር ውስጥ የከተትኩት እንችል ልጅ እንዲያገኝ እውነቱን እንዲመረምርልኝ እኔ ነው እና እባክሽ እንዳታሳስሩ ብሎ መጀመሪያ ነገሩን ሲያውቅ፣ አባባ ኖላዊ መጥተው ለምንዋት ነበር። በዛ ምክንያት እሱን አታሳስረውም። እናም ደግሞ የጆሮ ሙለታ ስላለባት ያው ጆሮ ማለት ምን ያህል እንደሚወደው ተምቹን እንግዲህ ሁላቸውም ስለሚያውቁ እሱ ሙለታ ስላለባት ደም ስለለገሳት አሳልፋ ላለመስጠት በዚህም ምክንያት ቃል ስለገባች፣ ይህን ነገር ግን በእሷ ቤተሰብ ስለተደረገ በጣም ደንግጣለች። ምናሴ ግን እኔ ምንም ባደረኩት ነገር አልጸጸትም። ስለዚህ እኔ ላንቺ ብዬ ነው ያደረኩት፣ ምክንያቱም እሱ ሲታሰር እርግብ ያለችበትን ቦታ ይጠቁማል። እርግብ ተያዘች ማለት ደግሞ ባዩሽ ላይ መስክራ አንቺም ባዩሽን ከመግደል ተቆጣብ ያለሽ አንሰር ቤት አትገቢም ብሎ ለአባቱ ለናቱ ጥሩ ነገር በማሰብ ነበር እዚህ ነገር ውስጥ የገባው። እናም ሰላም ይና መታ ሚሆናችሁ ነው ቤት ውስጥ ሁላችሁም ድብር ትገብታችኋል። የድብርት መድኃኒት የረጫችሁ ሰው አለ እንደ ምናም ብላ ሾፈች እና ሁሉንም ነገር ነገራት። እሷም እዚህ ነገር እጁ እንዳሌለበት ነገረችውና በጣም ተጸጸተ። እውነቱን አወቀ ማለት ነው። አንቺም ደ ከዋለችበት ላይ ስትመጣ እና ባዩሽ ቀድማናለች ብላ ለእናቷ ብትነግራትም እሱ አይደለችም ምን ሲያሳስሮት ነው ብላ ነገረች። በጣም ደንግጣለች። በጣም ታሳፍራላችሁ። እንዴት አይነት እንደዚህ አይነት ስራ ትሰራላችሁ ብላ በጣም ደንግጣ፣ በተደጋጋሚ ለጆሮ ስልክ ስትደውልለት ጆሮ ለማንሳት ፍቃደኛ አይደለም። ከአባባ ኖላዊ ጋር እየፈለጉት ነበር ታምቹን እና ደክሟቸው ቁጭ ብለው እያለ እያወሩ ነበር እና ለምንድን ነው ሀኒ የምታውቅ ከሆነ እሷን ጠይቀህ ያለበትን ቦታ የማታሳውቅህና የማታገኘውን የማንንም እርዳታ ለማግኘት አልፈልግም፣ ማንንም እርዳታ አልጠይቅም፣ በተለይ ደግሞ ሀኒን አልጠይቅም ብሎ በኖላዊን አናደዳቸው። ምክንያቱም እንዴት እሷን ማንም ናት ወይ ለአንተ እንዴት ማንም ትላት አለ ብለው ተናደዱ። በዚህ ምክንያት እንደውም በቃ ይተወኝ ብሎ ጥሏቸው ሄደ። ግን አባባ ኖላዊ በጣም የይቅርታ ሰው ናቸው። እውነት ለመናገር በጣም ነው ደስ ምሉና አሁን ልጁ ነው ቢያጠፋም እንደ ልጅ ቆርታ እንደ ቆጥረው አይቀየሙትም። እሱን ተመልሶ በደቂቃ ውስጥ ተሰጽቶ ይቅርታ ስለሚጠይቅ ቤት ድረስ ተያይዘው ሄዱ። ከዛም እንደውም ለምድር የተጣላችሁ ምክንያቱን እስከ ዛሬ ማያውቁም። እሱና ሀኒ ለምን እንደተጣሉ ደግሞ ደጋግሞ ሲጠይቀው ምንም ምክንያቱን አጠይቁኝ እያለ እንደውም ከዚህ በኋላ ምክንያቱም የምጠይቁኝ ከሆነ ይሄዳለሁ እያለ እያስፈራራበል አልፈተኛ ብለው እንግዲህ አስተኙት ማለት ነው። እናም ሀንቸውን በተደጋጋሚ ስደውል ስደውል እሱ ለማንሳት ፈቃደኛ አልሆነም። አኒ ደግሞ የው መታሰሩ ልትነግረው ነበረ በተከታታይ ስደውልለት የነበረ ስልክ አላነሳላት ሲል በጠዋት ቀጥታ መጣች። መታን በሩን ዘግታ ትሄድም ብላ እውነቱን ነገረችው። በዚህም በጣም ተናዶ እነ ሰላሚና ቤት ድረስ ቀጥታ ሂዶ እንግዲህ ጉሮሮን ነው ያነቀው፣ የምን የምናሴን ማለት ነው። እና በዚህ ምክንያት ሰላምና አገልግላ እንግዲህ ለምን እንደዛ ታደርጋለች ጭራሽ ምናምን ብላ እሷም ተናዳ ተናገረችው። እና እናትየው መጣ እሱ ጓደኛው ነው። እንደዚህ ቢናደድ ቢበሳጭ ይገባዋል ምናምን ብለው ብቻ ተናዱ ተናግሯቸው ወቶ ሄደ። ወቶ ሂዶ ቁጭ ብሎ እያዘነ እያለ እንግዲህ በስከ መጨረሻ ወይዘሮ ሜላት ውለተው ስላለባት እሱን ለማስፈታተኝ ታምቹን ለማስፈታተኝ ብዙ ርቀቶችን ይሄዳለች። ፖሊስ ጣቢያ ድረስ ሄዳ ሁሉን ነገር ነግራለች። የነበራትን ሁሉ መረጃ አሳልፋ ለፖሊስ ሰጥታለች። እነሱ መርምረው እንዲለቁት ማለት ነው እና በቅርብ ይፈታል ብላ በጣም ደስ አለው እና ውለታሽን አረሳን ብሎ በዚህ ምክንያት ተናደደ። አባባኑ ረም ተናደው ነበር። እንዴት ያን ይህጀ ለምኛት እንዴት ታሳስረዋለች እሷ ናት ያሳሰረችው ብሎ ጠርጥረው ነበር። ሀኒቾ ግን ማየ እጇ እንደሌለበት እርግጠኛ ነኝ እሷ ጥፋት የለባትም ብትልሳቸው ግን አላመኗቸውም። በዚህም ምክንያት እንደውም ሀኒቾን ተናግሯትኝ ተናግረው ሀኒቾ ሀኒቾም እየተነፋረቀች ነበር። የሆነ ነገር ስትባል ማልቀስ ትወዳለች እሷ እና አሁን ላይ አባባ ኖላዊም እና የሀኒቾ ፍቅር በጣም ነው እየቀነሰ ያለው ምክንያቱም ውሎ ማዳሯ መዛቤት ነው። አባባኑ ላይ ራሳቸው ናቸው ምግብ እየሰሩ ከጆሮ ጋር ነው አሁን ላይ ጆሮ ነው አብሯቸው የሚውለው የሚያመሸውም የሚያድረው እሱ ብቻ ነው እንጂ ሀኒቶ ጥላቸው አለች። መቼም አባይን ጥዬ ምናምን እያለች ስትፎክር እንዳልነበር ሁሉ እናም በሚያሳዝን ሁኔታ የወይዘሮ ባዩሽ መጨረሻ በዛሬው ክፍል ተጠናቋል እና ተተርፋለች አታርፍ የሚለውን አብረን የምናይ ሆናን ማለት ነው። በቀጠረችው ሰውዬ ምክንያት ሜሮንን ተጠቅሞ ማታ ተቀጣጥረው ብሩን እንድሰጣት ካደረገ በኋላ እንግዲህ እሱ ሊገድላት ነው ያሰበው። ከዛም በፊት እንደውም ተምቹ እንደተያዘ ሲነግራት በጣም ደንግጣ ነበር። ምክንያቱም እርግብ ከጠቆመ ትያዛለች እና እኔን ትመሳክርብኛለች ብላ ስለ ስለገመተች እንደውም ፖሊስ ጣቢያ ደህ ድረስ ድፈው እንደምንም ብለህ እሱን ግደለው ለራስህ ሰጥተን ብላ እየዛተች ነበረ። በዚህም ምክንያት ሜሮንንም ጠየቀቻት፣ እርዳታዋን ጠየቀቻት። ከዚህ በፊት እንዴት እንደምታውቀው እንዴት እንደሚተዋወቁ ግንኙነታቸው ምን ደረጃ ላይ እንዳለ እሷም ያለውነት አነገረቻት። እናም በእስከ መጨረሻ ተቀጥሮ ማታ ላይ ተሸሽጎ ማለት ነው ብሯን ሳትቀበል ሜሮን እሷን በጥፊ ብሎ ሸኝቶ፣ እንግዲህ መጥቶ ከአንቺ ሶስት ጥፍ ተከፍሎኝ እንድገላ ታዝዣ ያለው እና በጣም አዝናለው ብሎ እንግዲህ ተኩሶባትኝ ሂዷል። እሷም ያሳደጉት ቡችላ መልሶ ነከሰኝ ብላ ታርታ፣ በስከ መጨረሻም እንግዲህ ባዩሽ የክፉ ሰው መጨረሻ ይሄ ነው። በእርግጥ ስራዋ ነው በራሷ ላይ ነው እንደዚህ የፈረደችው ራሷናት መጀመሪያ መጥፎ ስራ ስትገባ ትገባ ይሄ አይቀርላትም ነበር እና ትድናለች የሚለውን እስኪ አብረን ምና ይሆናል ቀጣይ ክፍል